ስሙ ፀጌ ስትታመም ታመመሽ ነው የሚባለው። እኔም ስታመም ታመምኩ ነው የሚባለው። እኔ ስታመም ለብሎ ማታዝሙት ጻፎች ብቻ ጻፍ ትውዱኝ አላችሁ አትውዱኝም። እኔ አትውዱኝማ እኔ ስለማትወዱኝ ነው። ስታመምም ምንም ምንም ስል ምንም የማይመስላችሁ ስለማትወዱኝ ነው አይደል? ተው ሸጣን ደስ የሚል ዳን ያንተ ነጥፋትኝ። እኔ ምን አጠፋሽ እንዴ? እኔ ያጠፋው እሷ ነገሮችን እምቢ ባትለኝ ምናምን፣ ፕሮፖዝ ዳረግ ስል እምቢ ባትለኝ፣ እኔ ሌላ ቦታ ሄድ ነበር አልሄድም ነበር ሰው የእሷ ጥፋት ነው፣ ጥፋት ነው። እኔ ምኑ ጋር ነው ያጠፋሁት? ስማማ እሺ፣ ልስማ ከጽጌ ጋር ታረቀ ቢሆንም ግን አንተ ነህ ጥፋተኛ። አንተ ከጽጌ ውጭ ህይወት የለክም። እንዲህ እያላችኋት እኮ ነው ገይስኒን፣ እንዲህ እያላችኋት እኮ ነው። እና በቃ ውድሷ እዚህ ጭቅላት የምታስቀምጧት እንወድካለን፣ ግን ታረቁ እሰይ ጭራሽ እሰይ እንዲሁም እሰይ ካላችሁ ይመ ጭራሽ እንዲሁም አልጠረቅም ስለምወደድ ነው ይገባታል ሁለት ልብ አለህ እንዴ እንዲት ሁለት ልብ ይኖርኛል አንድ ሰው አረሉ እንዲት ሁለት ልብ የሚኖር ስለምንወድ እኮ ነው የምትወደው ነገር ታረቀ የምንለ እሺ ቆይ እሷን ስታገኛት ለምንድን ነው እንደዚህ የማትሉት እኔ ጋር ስትመጡ ብቻ ነው ሂዳኒ ቀርታጠቂ ሂዳኒ ታረቅ እኔ ስታመም ምናምን ምናምን ምንም አይመስላችሁ ምንም እሷ ግን የሆነ ነገር ስትሆን እሷ አልታማለች እሷ ምናምን እሷን እንዳትጎዳት እሷን የጎዳ ያለው አንተን ምናምን ጥፋተኛው አንተን ለነገሮች በሙሉ ጥፋተኛ ምናምን። ማትን ከሆነ አላስገባችሁ። ልታስታርቁ ልታደራድሩ ከሆነ ማታደራድሩ ከሆነ አላስገባችሁ ብቻዬን ለተወክሲ ወይ ብቻ አልተናገሩ ከሆነ አላስገባችሁም። ግን እሷም ችግር አለባት፣ ጸጌም ችግር አለባት፣ አንተም ችግር አለብህ። ስለዚህ ጸጌ ይህን ችግር ታስተካክል፣ አንተም ይህን ችግር አስተካክል የምትሉ ከሆነ አስገባችኋለሁ። ነገር ግን አንተ ብቻ ነው ጥፋተኛ የምትል። እኮ ጽጌ፣ ዛሬ ያለችበት ስሜት አሁን ዛሬ ራሱ አሁን በዚህ ደቂቃ የት ናት? ቢያንስ ጽጌ ትቀበላለች። ሲቀጥል ደግሞ እውነትስ ቢሆን ጽጌ መጨረሻዋ ይሄ ሊሆን ነው ወይ ነው ማለት። ምንድን ነው የምትሆነው? ማለት ይታረቃሉ እኮ። በቃ ያቺ ልጅ እኮ ዓለም አርገዟ እኮ ለሁለቱም እኮ ትልቅ ነገር ነው። ቢገባ ማለት ይሳ ካረገዘችስ ደሞ ካረገዘች ለኛም ደስታ ነው፣ አይደለም ለሁለቱ ካረገዘችም ደሞ ያው እግዚአብሔር ካረገዘች ይረዳታል። ግን እኔ የሚሰማኝ እንዳልሆነ ያህል ነው የሚሰማኝ። እኔም የሚሰማኝ መኪ ባዶ እንደሆነች ነው ግን በጽጌ ህይወት ላይ ከመጡ እንቅፋቶች ለየት ያለች እንቅፋት ናት። እስኪ አሁን አዎ፣ ኧረ ዲጄሊ እንኳን እንዲህ አላደከመችንም። ጭራሽ እንዳት ነኪው ኪው ብላ ትላለች። ዛሬ መታ ሰው ቦታውን ማወቅ የመሰለ ነገር የለም። እንዳት ነኪው ለማለት ራሱ ይከብዳል። ቃሉ አያምርባትም። ርባትም በሱ ሰው ትስማረግ እጇን ታጥባ እውነት ነው ወይ አይደለም አንተም ቢሆን እውነቱን ነው ያቀና ማለት ውስጥ እንትን ማለት ነው። ደግሞ ስታናግራት ስቲል ማለት ነው። ጓደኛ እህት፣ ወንድም፣ ምናም በሰበሰብ ሳይሆን እናንተ ሁለታችሁ መነጋገር ባለባችሁ መንገድ ነው እንጂ ሁሉም መከባ ፈጣሪ ነው። አንተም ከአንተም የሚቀበለውን ይቀበላል። ያቺ ከዛችም የምትቀበሉን በቃ ነገርን እንትን ማለት ማለት ነው። ግን እናንተ ሁለታችሁ ሰው ነው። አሁን እኮ ጸግ እያና ድዳት ያለው እኮ የዛች የልጅቷ እኮ መፀነስ እኮ ነው፣ ዳን እየታየ ያ አይደለም። አልገባህ ገባህ? የአንተ ቀለበት ማድረግ የአንተ ምናምን እኮ ምንም አልመሰላትም። ገባህ? እስቲ ለአሁን እቺ ልጅ ባጸነስ ይቅርታ ብትላት እኮ እሺ ብላ እኮ ትቀበላለች። ገባህ? ምክንያቱም የሷ ጥፋት እንዳለ ስለምትክ ትቀበላለች። እንዴት ተረጋግታ ባታወራህም በልቤቷ ውስጥ እኮ ፍቅር አለ ፍቅር ቀላል አለ። በግልምጫዋ ውስጥ ፍቅር አለ። በስድቧ ውስጥ ፍቅር አለ። በጥላቻዋ ውስጥ ፍቅር አለ። እቺ እንደው ከየት የመጣች ናት እቺ። አሁን ግን እናንተን አይለያችሁ መድኃኔ ዓለም። አሜን። እርግዝናውንም ነው ሙሻት አርግልን። አዎ እንደዚህ ያላችሁ ጻሉ ይትስኪ መድኃኔ ዓለም አንድ ያርጋችሁ። አሜን አትልም ዳኒ? አሜን አሜን። የእሱንም ጭምር አሜን አሜን ይህና ሊያው እንደምንወዳችሁ እንደምናከብራችሁ የእናንተ ደስታ ደስታችሁ እንደሆነ ስለሚያሳየን፣ ዳን ያንተን ብቻ አይደለም መረዳት ያለብን። አብረና ሶሻል ሚዲያ ላይ አብረናቸው የመጣን ሰዎች እኮ ነን። አሁን ሁለቱ ተለያዩ እውነት ሆነ ቢባል አስባችሁታል? ለዛ እኮ ነው የጽጌ በደል ከፍቶኝ የመጣሁት እና

ዳን እንደዛ ብለህ አውራ አይደለም እኮ ማለት ማለት ልጄ ልጄ የማይፈልጋለው ካፓብረን ሚድ ማለት እኮ አይከፋም እኮ ማለት እርጉዝ ነሽ? አይደለም ና አለ ምትላ ለዘመናት የገነባኸው ፍቅር ገደል ገብቶ የለን ችን ነ ሆስፒታል ሄድ ማለት ምንድን ነው የሚከብደው? ይቺ አንድ ቀን እሺ ብላ ቀለበለ ሲሆን እጨናነቃለህ እንደ ደግሞ አንቢ ካለች የሆነ ነገር አለ። በቃ እንዴ ቼክአፕ ለየልጁ እንደነነት ማየት ፈልጋለሁ፣ ቼክአፕ እንድናርግሽ ብለሽ። እኔ እንደውም ይዞ ከመሄድ በላይና እሷን ጠይቆ አሳምኖ ከመውሰድ በላይ እውነት ከሆነስ ምንድነው ቀጣዩ? እሺ ውሸት ከሆነ ነገር ምንድነው ነው የሚያሳስበኝ እንጂ እሷን ይዞ ኡነት የመሰለ ለዘመናት ለብዙ ጊዜ የተለፋበት የተደከመበት ስንት ዋጋ የተከፈለበት። ሆና ደሞ እይ እውነት ከሆነ ይረዳል፣ እንደማንኛውም ሰው እንደሚረዳው ችግር የለውም። ውሸት ከሆነ ደግሞ ዳኒል ለመያዝ ብላ ሆን ብላ ያጠመደችው ነገር ነው። ግን እናንተ ምን ይሰማችሁ? ደስታ ነው ውሸት? አይ እናንተ ምን ይሰማችኋል? እውነት ነው ወይ? እውነት ነው ያረገዘችው ብላችሁ ታስባላችሁ? እኔ ግን ፌክ እንደሆነ ነው የሚሰማኝ። እስቲ ነው ልቡን ያዳምጥ፣ ሊሆን ይችላል ሊሆን፣ ካልሆነስ ምንድን ነው ማድረግ ያለበት የሚለውን ቀጣይም ማሰብ ይሻላል። ከሆነ ልጁን ይረዳል፣ ካለሆነ ደግሞ ደስ ይላል። እራሷ ነች እድሏ ላይ እንደዚህ አይነት ነገር የጻፈችው፣ ሌላ ሰው ማንም አይደለም። እራሷ ልጅቷ የልጇንም ሕይወት እንዲህ ልታደርግ የቻለችው ራሷ። ለምን የማይሆን የሕፃን ውሳኔ ስለወሰነች ማለት ነው። ሴት ልጅ ብልህ ነች፣ ታወቀችበት። ከዚህ በላይ ማድረግ ትችላለች ግን እሷ መጠቀሚያ ስለፈለገች እራሷ ነች መጠየቅ ያለባት ለዚህ ነገር። አይ ለሷ ለምን እሷ መጠቀሚያ ያደረገችው እራሷን እንጂ ምንም እንትን ያደረገችው ነገር የለም። ሴትነቷን መጠቀሚያ ያደረገች፣ ይሄ ደግሞ ምንድነው ራሷ ላይ ነው ነጥብ የጣለችው። እኔ ሲጀመር ዳኒ ሊያሳስበውልን ይብያ ለሰው መር። በርግጥ ውስጧ ላለው ልጅ ልታስብ ይገባል፣ ግን ይሄ የራሷ ፕሮብሌም ነው። እሷ ማነች? እራሷን እንትን የምትለው ብልጥ ነች። ሴት ነች እንዴ? ምንም አታውቅም? የፈለገ ባታውቅም ብዙ ነገሮችን ታውቃለች። ለምሳሌ ለመመርመር ውስጥ ለምናምን የማውቀው ነገር አልነበረም። አሁን ላይ ጀስት የሆነ ጥያቄ እንዲዞርብኝ ያረጋል። ስ ያን ነገር እሞክራለሁ ግን ለእኔም ለእሷም አብራችሁ ስለሚማችሁ በጣም አመሰግን። ዚ ያላችሁ ሚቶች፣ እዚ ደሞ ደስ ላላችሁ፣ እዚብር ራስን አዳምጥ። በተቻለ አቅም የሰው ልጅ ከምንም ነገር የሚበልጠው ራስን ማዳመጥ፣ የሆነ ሰዓት ይህ ነገር ይቆጫል ኖ አሁን ላይ ራሱ ውስጥ የሚሰማ ነው። እርግጠኛ ነኝ የሆነ ነገር ሊሰማ ይችላል። ጥፋተኛ ብትሆንም፣ ምናለ ባልቸኩል የሚለው ነገር አንተ ጋር ሊኖር ይችላል። ያንን ማድረግ ያለብን ምንድነው በቃ በተቻለ አቅም ራስን ለማዳመጥ ነው። አሁን ምን ላይ ነኝ? ምንድነው ማድረግ ያለብኝ? ምንድነው መቀበል ያለብኝ? በችኮላ ሳይሆን፣ በመጥፎ ውሳኔ በመወሰን ሳይሆን፣ በመበቀል ሳይሆን፣ በፍቅር መንገድ ራስንም በማይጠጽት መንገድ ማለት ነው። ኦሬዲ እቺ ያለም ጥለናት የምንሄደው ነው። ነገ ምን እንደሚፈጠር የማናውቅበት ጊዜ ነው። አንተው ዋጋ የመክፈል የለብኝም ለማትፈልገው ነው። ለማንኛውም እኔ ምንም ነገር እንትን ካለ